አሰላሙ አለይኩም ራህመቱላሂ ወበረካቱሁ የአቡ አብድራህማን ዩቱብ ተከታይ ውድ ቤተሰቦች እንደት ናችሁ? ሰላም ናቸው ወይ። እኔ ሰላም ነኝ አልሐምዱሊላህ። ሁለተኛ ቪዲዮ እንዲሰራ ተገድጃ አለሁ። እሱም በደንብ ስለማይታይ በዚህ ሁኔታ እንድታያችሁ አስተካክዬ መጥቻ አለሁ ማለት ነው እና አሁን በደንብ ይታያችኋል ብዬ አስባለሁኝ። እዚህ በበለጠ ኪሱ ሙሉ በሙሉ ማስወገዱ ጥሩ ስላላ አይደለ። የሚሸጥ የሚሸጥ ገንዘብ አማና ስለሆነ የአማና ገንዘብ ደግሞ እንዳለ መቀመጥ ስላለበት እና በተወሰነ መልኩ ብቻ አቀድሞ አሁን ይታያችኋል ብዬ አስባለሁኝ። አዛኛው አሰራሁበት ይሄ ይታያችኋል ብዬ አስባለሁ። እና ይሄን ይመስላሉ ውድ ቤተሰቦች፣ እንደምትመለከቷቸው ምርጥ ምርጥ ሰዓቶች ናቸው። የተለያዩ ናቸው። ከለራቸው እንደምትመለከቷቸው እንደ ምርጫችሁ ሁሉም የራሱ የሚወደው ነገር ስላለው የራሳችሁን ምርጫ በመምረጥ ኢትዮጵያ፣ ሳዑዲ አረቢያ መዲነ ተልሙነወራ መዘዙ እና ይህም ቢሆን ኪሱ በተወሰነ የራሱ ስለሚያንጸባርቅ ብዙ ጥርት አድርጎ ያሳየውም ብቻ አቀድሞ ይህ የተወሰነ በተወሰነ ደረጃ ይሻላል ብዬ ስላሰብኩ ነው። ውድ ቤተሰቦች እና የምፈልጓቸው ነገሮች ካሉ ጠለቡና አልባሳቶችን፣ ሰዓቶችን፣ እንዲሁም ቅቤ ኢትዮጵያ ለቤተሰብ ለምትፈልጉ ዘዙና አሲር ሊሆን ይችላል። እና ሰዓቶችንም አዚህ በምገዙበት ሂሳብ ኢትዮጵያ ለቤተሰቦቻቸው ሀ ጠለባችሁን ማዘዝን ማድረስ እንችላለን። ማዘዝ ብቻ ነው የሚጠበቅባችሁ። ይህን ይመስላል። ይፍጠኑ፣ ይዘዙ እያልኩ መልእክቴን አስቀምጣ አለሁኝ። እና ያቀረብኳቸውን እቃዎች ውጭ መጥለብ ትችላላችሁ። በጠለባት ከሆነ ላመጣላችሁ እችላለሁ። ምርጫችሁን በማስቀመጥ እንደዚህ እፈልጋለሁ የሚል ነገር አስቀመጣችሁልኝ፣ በጠለባት ከሆነ ማንኛውንም ታዙኝ ትችላላችሁ ማለት ነው። እንደዚህ አድርጌ ስለማስጠጋው ነው እንጂ ትንሽ ራቅ ሳድርገው ኬስ ስላለው ያንጸባርቅና ያጠፈዋል ጭራሽ ማለት ነው። በደንብ ሲጠገኑ በደንብ ሌላ የሚችሉ እና ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ ላይክ እያደረጋችሁ አበረታቶኝ ጠቃሚ ጠቃሚ ነገሮችን ታገኙበት አላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ብታደርጉ አትጎዱም ማለት ነው ትጠቀማላችሁ እንጂ እና ለሌሎችም ሸር እያደረጋችሁ አድርሱልኝ። ለቤተሰቦቻችሁ፣ ለጓደኞቻችሁ ሸር በማድረግ እንዲቀላቀሉ አድርጉ። ውድ ቤተሰቦች በያላችሁበት ሰላማችሁ በዝቶ ይበል። እና የመዲያም ቅመሞች እንግዲህ በዚህ ሁኔታ አቅርቤላችኋለሁ። እዘዙን ማለት ነው እንሻአላ